እንደተመኘው አይሆን እሺ ሴትም ብላችሁ ወንድም ብላችሁ ላላችሁ እንግዲህ እንኳን ደስ አላችሁ ግን ደግሞ ሪዛልቱ እንግዲህ ወንድ ሆኗል ማለት ነው በድጋሜ ደስ አላችሁ ያ እንኳን ደስ አላችሁ እንግዲህ ምን ተሰማህ እንጃ ምን ለመናገር ካላጠረኝ በጣም ደስ ብሎኛል ከምላችሁ በላይ አንደኛ የልብ መሻት ማግኘት በራሱ ትልቅ ነገር ነውና የልብ መሻት እንዳገኘው ያህል የተሰማኝና የምሬን እውነት በጣም ደስ ብሎኛል፣ ከልቤ የእሷን የመጀመሪያ ፍላጎት ባል አቅም ያው ይመስለኛል። ሴት ሴት ነው መሰለኝ የምፈልግ ምን ነበር ብትፈልጊው። ግን ያው እኔ ለሁሉም የመጀመሪያ ልጅ ሴት ነው የምመኘው፣ እውነት ላይ እና ከእግዚአብሔር ስጠኝ ግን አልከራከርበትም፣ በደስታ ነው የምቀበለው። ደስ ይላል ሁላችሁም ቤተሰብ የዛሬ በጣም ይለያል። በጣም ደስ ብሎኛል። እውነት ለመናገር ይህን ቀን ነበረ ሲጠብቅ ነበረ እንግዲህ እኔም ከመጀመሪያ ጠርጥር ያለው ሩታ ወንድ ልጅ እንደምትወልደው እኔ ጠርጥር ያለው ካድሮ ማለት ነው። ቤተሰብ በጣም ደስ ብሎኛል። ሩታዬ እንኳን ደስ ያለሽ የኔ ውድ ማለት ነው። ዛሬ ሳቅ በሳቅን የሆነች እውነት ለመናገር በጣም ደስ ብሎኛል። ለሩታ በዚህ ሁኔታ ሲቃ ስላየዋት በጣም ደስ ብሎኛል። ከምኑም በላይ እኔ የምፈልገው የሩታ እንደስታ የእሷን ሳቅ ነበረ ሲመኝ ነበር። እንግዲህ ዛሬ ሳቅ በሳቅ የሆነችልን ማለት ነው። ይኔ ውድ ማለት ነው። እንኳን ደስ አለሽ። ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልጅ ዳናቼ ኔ ዳና ነኝ። እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ መረግ አበረታቱኝ ለማለት ፈልጋለሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ። በዚህ አጋጣሚ የግሬስ ፋሚሊ እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። ሩታዬ በድጋሚ እንኳን ደስ ያለሽ፣ እንኳን ለዚህ ቀን በቃሽ። በጣም ደስ ብሎኛል። እኔ እንጃ ማንም ዩቱበር አልቀረም፣ እውነትን ለመናገር ሁሉም ተሰብስቦ እንግዲህ ቡታየራ የገቡ እና አና ዘርቲንሱ ማንም ማንም አልቀረም። ወይና ራሱ አለ በጣም ደስ ብሎኛ፣ ወይና አይቼ ማለት ነው። ቤተሰብ ሁሉም ማንም አልቀረም። ሁሉም ተሰብስቦ እንግዲህ ቡታየራ የገቡ ማርክም ቢኖር ደስ ይለኝ ነበረ። ማርክም ቡታየራ ነበረ ግን እንግዲህ ሩታዬም ቦታገራናት ያለችው በጣም ደስ ብሎኛል። በዚህ አጋጣሚ በድጋሚ እንኳ ደስ አላችሁ ለማለት ፈልጋለሁ። እንግዲህ አርብሽ ብዙም ደስተኛ አይደለም። ሩታም እንግዲህ ሩታ ሳቅ በሳቅ ነው የሆነችው። አርብሽ ግን ብዙም እሱም ማለት ይህ ፕሮግራም እንደተዘጋጀ እሱም አቅም ሩታም አታውቅም። እንግዲህ እየጾታ ቀን የምታወቅበት ቀን ማንም አያውቅም። ጽጌ ግን በጣም ትለያለሽ፣ የምሬ ነው ሙላሽ ጽጌ። እኔ በጣም ነው የማደንቅሽ ጽጌ። ቁም ነገር የምትሰራ ሰው አትመስለኝም ነበረ። አሁን ላይ ሩታ የቤቢ ሻወር የተከበረለት ቀን ያን ቀን ነው ጽጌ በቃ ሰው መሆኗን ያየውበት፣ ቤተሰብ ማለት ነው። እና በጣም ትለያለች። ካለ ጽጌ እኮ ደስ አይልም። እውነቴ ነው የምላችሁ። እንዴት ሞቅ ደሞቅ ያደረገችው አያቸው አይደለም? በጣም ትለያለች። ጽጌ ማለት ነው ምርጥ ሰው፣ አስታዋይ ሰው። እውነት ለመናገር ምርጥ ጎደኛ ጽጌ ናት። አሁን ጽጌን አይቼ እውነት ጽጌ እንደዚህ ቁምነገር የምታደርግ ሰው ናት። እንዲህ ያልኩ ቤተሰብ በጣም ነው ያደነኳት ሆቴል ላይ ይሄ ሁሉ ፕሮግራም ስላዘጋጀሽው ሁለቱንም አምትታችሁ ተሰብስባችሁ ሁላችሁም ተሰብስባችሁ ይሄ ፕሮግራም ስላደረጋችሁ በጣም እናመሰግናለን። እውነት ለመናገር በጣም ደስ ብሎኛል። እንግዲህ አርብሽ ወንድ ልጅ ቢሆንልኝ ደስ ልኝ ነበረ አለ። እንግዲህ እንደተመኘ ወንድ ልጅ ሆኖልሃል። እንኳን ደስ አለክ። ይኸው አንቴ በጊዜም ከሩታ ጎንም ባትሆን እንግዲህ ሩታዬ ይህ ሁሉ ሆር ብቻን ስትጋፈጣ ምን እንደሚያስፈልጋት ምን እንደ አማራት ሳታደርግላት ይሄውን ልትወልዳ ሰዓት ደርሰዋል። እግዚአብሔር አምላክ እንግዲህ እሷም ድንግል ማርያም ከጎና ትሁን። በሰላም ትወለድልን። እውነት ለመናገር ድንግል ማርያም በሰላም ወልዳ ታሳቅፋት። ከውገባኑ የሚባለው እንደዛ ነው አይደለም? ቤተሰብ በሰላም ትወለድልን እንጂ ሆ፣ ተባተብኩ እኮ ቤተሰብ እና ደስ ስላለኝ ነው ቤተሰብ ማለት ነው። እና አሪዎች ብዙም አይደለም፣ ብዙም አይደለም። እንግዲህ ምን ይታወቃል? የእግዚአብሔር ስራ ታምር ነው ይሄ ልጅ በሟላቸው ስላለ ያስታርቃችኋል ብዬ አስባለሁ። ሩታና ሮሽ እንደማይለያዩ ልቤ ያውቃል። ግን እሱ የሚሰራው ስራ ነው ትንሽ የሚደብሮ። በቃ ስርዓት የላ ምናምን ነው እንጂ በእርግጥ ይሄ ነገር አይቶ እንደዚህ ስራ ይሰራል ብዬ አላስቡም። ብቻ ለማንኛውም በጣም ደስ ብሎኛል። ዛሬ የደስታ ቀን ነው። ሩታና ሮሽ እኮ ከዚህ በፊትም ያው ይቅርታ ስላደረገችለትም ይቅርታ ተቀብላለች። ግን የው ስራ ነው እንጂ የደበራት ቢለያዩም በጊዜ ቢለያዩም

በሶፍት ፊቱን እየጠጠረ ወየ አማርኛ እንግዲህ የወሬ ጥማት አለብኝ። እንግዲህ እሱም ላበላ ቢሆኔ በሶፍት እየጠጠረገ ነበረ ፊቱ ማለት ነው። እና ስለዚህ ለማንኛውም እንኳን ደስ አለክ። እንግዲህ አርብሽ እንግዲህ የልጅ አባት ሊሆን ነው ስራውነው እንዲሚያስጠለው እንግዲህ ያው ብዙም ደስተኛ አይደለም። ለምን እንደሆነ አላውቅም። ቤተሰብ ማለት ነው እና ከጓደኞቹ ከሱ ጎን ያሉ ሁሉ እንደዚህ ተደስቶ ሩታ ራሱ ሳቅ በሳቅ ነው። ወይኔ ወይኔ ሩታዬ፣ የኔ አበባ፣ የኔ ጽጌሬዳ፣ በጣም ነው እምወድሽ። ለዛ ኮኑ የኔ እናት ማለት ነው። ለማንኛው እንኳን ደስ አላቸው፣ ደስ ብሎኛል። እንኳንም ተገናኛችው፣ እንኳንም ይህ ነገር አያን ይህን ቀን ነበረ ሲጠብቅ ነበረ ሲመኝ ነበረ። እውነት ለመናገር ደስ ብሎኛል። ለምን እንደሆነ አላውቅም፣ ሰው ደስታ ስለሚያስደስተኝ ደስ ይለኛል ማለት ነው። ሩታዬ አንቺ ሳቅና ፈገግታሽ ስላየሁ ደስ ብሎኛል። ሁላችሁም እንደዚህ ተሰብስባችሁ ይህን ፕሮግራም ስላዘጋጃችሁ እናመሰግናለን። እውነት ለመናገር ትለያላችሁ። ጌታ ታሪክ ሰርታችኋል ዛሬ ማለት ነው። እና በመጨረሻ ታሪክ ሰርታችኋል። እንግዲህ ጽጌም ሁሉም ማንም አልቀረም። እንግዲህ ሁሉም ቡታየራ ናቸው ያሉ፣ ወደ አዲስ አበባ ይመለሳሉ ብዬ አስባለሁ። ይሄ ቪዲዮ ወይ ዛሬ ወይ ትላንትና ሊሆንም ይችላል አላቅም፣ ብቻ ደስ ብሎኛል። ለሩቴም ቤተሰቦች አጋነት ያለችው እና ኤፍሬም፣ ሁሉም ቡታየራ እንግዲህ ቡታየራን ያሉ ይኸው ታውቃላችሁ። ሁሉም ለበዓል እንደ ተሰብስቦ ወደ ቡታየራ እንደሄዱ ሁላችሁም ታውቃላችሁ። እንግዲህ አሁን በዓሉም ያለቀ ስለሆነ ሁሉም ወደ ከተማ ይመለሳል። ቡታየራ የሚኖሩ ደሞ ይኖራል። ወደዚህ ወደ ስራ ለስራ ወደዚህ የሚመለሱ ይመለሳሉ። እንግዲህ ሩታዬ ደግሞ ቡታየራ እዛ ትቆያለች፣ እዛ ትወልዳለች በቃ ተረጋግታ ምናምን ወደ አዲስ አበባ ትመጣለች ብዬ አስባለሁ። ሩታዬ ድንግል ማርያም ከጎንሽ ትሁን፣ በሰላም ውለጂልኝ። ኔ ቆንጆ ውድድ ነው የምናደርግሽ። በጣም ደስ ብሎኛል ዛሬ በእውነት በጣም ደስ ብሎኛል ዛሬ። ልዩ ቀን ነው። አርብሽ እና ሩታ ብታረቁም ያው ከልብ አይደለማ የአርብሽ ድርጊት ይደብራል። የሚሰራው ስራ በጣም ስለሚደብረው አሁን የደስታችሁ ቀን ስለሆነ ምንም ነገር አልተናገሩም። እውነት ለመናገር ደስ ብሎኛል።